ሰላምና ጤናን በእያላችሁበት ይድረሳችሁ። ውድን የተከበራችሁ ቤተሰቦቻችን እንደምናላችሁልን ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን ወደ እናንተ የምናደርስበት ፕሮግራማችንን በዕለት ማክሰኞ የምሳ ሰዓት የስፖርት የመረጃ ሰዓታችን በድጋሚ ይዘን ተገናኘን። ስለምታደምጡን፣ ስለምትከታተሉን ቆይታችሁ ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። ዛሬ ሰፋ ያሉ ፕሮግራሞችን ወደ እናንተ ይዘን የምንቀርብ ይሆናል። የተለያዩ ርዕሰ ጉዳዮችን ወደ እናንተ እናደርሳለን። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ የዝውውር ጉዳዮቻቸውን በስፋት እያነሳሳን ቆይታን የምናደርግ ነው የሚሆነው። ፎአድ ባሮ ፕሮግራሙን እየመራው እንደተለመደው ቆይታን ከእናንተ ጋር የማደርግ ይሆናል። እናንተም ግን ሀሳብ አስቴቶቻችሁን ኮሜንት ቦክስ ላይ ያጋራችሁልን፣ ቪዲዮችንን ላይክ እያደረጋችሁ ከእኛ ጋር ቆይታን እንድታደርጉ በአክብሮት ነው የምንጋብዛቸው። የተለያዩ የዝውውር ጉዳዮችን እናነሳለን። እንግዲህ ከመሸጋገሪያ በኋላ ተመልሰን ስንመጣ በቀጥታ ወደ ዛሬ ፕሮግራማችን የምናመራ ነው የሚሆነው። አብራችሁኝ ቆዩ። የቶትንሃሙ አሰልጣኝ ቶማስ ፍራንክ በቅርቡ በሰጡት ጋዜጣዊ መግለጫ ላይ በክረምቱ የፈረሙት ሻቪ ሲሞንስ በክለቡ ያሳየው አዝጋሚ ጅማሩን በተመለከተ ሐሳቡን ሰጥተዋል። ስፐርስ በአሁኑ ሰዓት ደካማ በሆነ የአቋም መውረድ ላይ ይገኛል። በመጨረሻዎቹ ሰባት ጨዋታዎችም አንድ ጊዜ ብቻ ነው ማሸነፍ የቻለው። በሳምንት ውስጥ ደግሞ በአርሰናል እንዲሁ አራት ለአንድ ተሸንፈዋል። በፓሪስን ጀርሜን አምስት ለሶስት በፉልሃም ደግሞ ሁለት ለአንድ እንዲሁ ተሸንፈዋል። ቶማስ ፍራንክ ጫና እየተሰማው ሊሆን ይችላል። ነገር ግን አንዳንድ ተጫዋቾች በተመሳሳይ መልኩም ከአቅማቸው በታች መሆናቸው መናገር ተገቢ እንደሆነ ያምናሉ። የኒውካስል እና የቶትናም ትኬቶች እንዴት መግዛት እንደሚችሉ የሚያቅዱና የሚመለከቱ ደጋፊዎች በሴንት ጀምሰስ ፓርክ ጨዋታ ከሻቪ ሲሞንስ ትንሽ ከፍ ያለ ነገርን ይጠብቁ ይሆናል ብለው እያሰቡ ይሆናል። እናም ቶማስ ፍራንክ ተጫዋቹን ለመከላከል ግን እንቅስቃሴዎችን ያደርገባል። ቶማስ ፍራንክ በሻቪ ሲሞንስ በስፐርስ ላይ የዘገየበት ምክንያትንም ሲያብራሩ፣ ፍራንክ ከጨዋታው በፊት በሰጡት ቃለም ሻቪ ሲሞንስ አረቢ ለብዚሽ በክረምቱ ከተዘዋወረ በኋላ ለምን የተሻለ ብቃቱን እንዳልተመለከቱ ተጠይቀው የቀድሞ የብሬንትፈርድ አሰልጣኝ ሲያስረዱ ሻቪን እዚህ ያመጣነበት ምክንያት አለው። በሁሉም መልኩ በጣም ጥሩ ተጫዋች፣ ባለፉት ጥቂት ቀናትም ጥሩ ልምምዶችን አድርጓል። በአጠቃላይ በጥሩ ሁኔታ እየተላመደ ነው ሲሉ ምላሻቸውን ሰጥተዋል። አን ተጫዋች ወደ ፕሪምየር ሊጉ መጥቶ ወዲያውን የጠበቀውን ለማሳካት ከወሰነ የተወሰነ መላመዶች እንደሚያስፈልጉት የመጀመሪያው ጊዜ አይደለም። ከዚህ ደግሞ በአካል ጠንካራ ሆኖ በሊግ ውስጥም በሶስተኛው ወይም ደግሞ በአራተኛው ቀን ጨዋታ ላይ መጫወት የሚል ሌላ ነገር እንዳለ ደግሞ እናውቃለን ብለዋል። ለሻቪ ሲሞንስ ሲባል እንግዲህ አንዳንድ ሀሳቦችን እየሰጡ ነው። ይህ በዚህ ክረምት በፕሪምየር ሊግ ክለቦች ለፈረሙ ሌሎች ትልልቅ ዝውውሮችም እውነት ነው። ስለዚህም ቶማስ ፍራንክ እንዳሰልጣኝ ይህንን አይነት ትግል የገጠመው እርሱ ብቻ እንዳልሆነ ነው የተናገሩት። ሻቪ ሲሞንስ እና ሌሎችም አዲስ ፈራሚዎች በፕሪምየር ሊጉ እየተቸገሩ ነው። ከሻቪ ሲሞንስ በተጨማሪ ሌሎች አዲስ የመጡ እንደ ፍሎሪያን ቬርትስ፣ ቪክተር ዮኬሬሽ፣ ቤንጃሚን ሼስኮ እና ጄሚ ባይኖ ጊቲየንስ የመሳሰሉ ከውጭ የመጡ ወደ እንግሊዝ የተዘዋወሩ ተጫዋቾችም አዝጋሚ ጅማሩን ያደረጉ ጥቂት ተጫዋቾች እንደሆኑ ነው የሚናገሩት። ባለፉት ጊዜያት እንደ ቴሪ ኦንሪ፣ ዴኒስ በርካምፕ እና ሉካ ሞድሪች ያሉ ታሪካዊ ተጫዋቾች እንኳን ራሳቸውን ለማግኘት ጊዜ ወስዶባቸዋል። ስለዚህ በሻቪ ሲሞንስ ላይም ይህንን ልናይ እንችላለን ሲል ነው ቶማስ ፍራንክ የሚናገረው። የኔዘርላንድ ብሔራዊ ቡድን ተጫዋች በቀድሞ ክለቡ አርቢ ላይፕዚሽ እጅግ በጣም ጥሩ ነበረ። እናም እና በቡንደስሊጋ ያሳየው ብቃትም በዚህ ክረምት እንደ ባርሴሎና፣ ባየር ሚኒክ፣ ቸልሲ ያሉ ትልልቅ ክለቦችን ፍላጎት እንዲያሳዩበት አድርጎ ነበር። በመጨረሻም ቶትናም የሻቪ ሲሞንስን ፊርማ ለማግኘት ውድድሩን አሸንፏል። እናም እሱ ደግሞ ብልህ ግዢ መሆኑን ማረጋገጥ እንደሚችል አሁንም ተስፋ ይኖረዋል ተብሎ እንደሚታሰብ ነው መረጃዎች የወጡት። ሌስተር ሲቲ በሻምፒየንሺፕ ውስጥ እስካሁን ድረስ እጅግ የከፋ መመለስ አሳይቷል። በ18 ጨዋታዎችም ተጫውተው በደረጃ ሰንጠረዡ 16ስተኛ ደረጃ ላይ ተቀምጧል። የፕሪምየር ሊግ ዋንጫን ካነሱም አስረኛ አመት በዓላቸውን የሚያከብሩት እንግዲህ ሌስተር ሲቲዎች ከጥሎ ማለፍ ወይም ፕሌይ ኦፍ ውድድር አምስት ነጥብ ብቻ ቢርቆም አሁን ግን ያ በጣም ሩቅ ይመስላል። ማርቲን እንግዲህ ባለፈው የውድድር ዘመን ከወረዱ በኋላ ሌስተር ወደ ፕሪምየር ሊጉ ለመመለስ ኃላፊነት ተሰጥቶት ነበር። ነገር ግን እስካሁን ድረስ ከሚጠበቀው በታች ሆኗል። በዚህም ምክንያት ሊሰናበት የቀረበ እንደሆነ ይታመናል። ይሄ ደግሞ በኪንግ ፓወር ስቴዲየም በአንድ አመት ጊዜ ውስጥም የተባረረ ሶስተኛ አሰልጣኝ ያደርገዋል። ሌስተር ሲቲዎች እንግዲህ በኃላፊነት ላይ ያለ አዲስ አሰልጣኝ ፍላጋ የጀመሩ ሲሆን ተጨማሪ እጩ ላይም የደረሱ ይመስላሉ። እርሱም ማይክል ካሪክ ነው። እንደ ቶክ ስፖርት ዘገባ ከሆነ ሚካኤል ካሪክ እንግዲህ ከተሰናበተ አሰልጣኙ የሌስተርን አሰልጣኝነት ቦታ ለመረከብ ተመራጩ ነው። የቀድሞ የሚድልስ ቦሮ ዋና አሰልጣኝ ሮብ ኤድዋርድስ ከመሾማቸው በፊትም ከወልቭስ ስራ ጋር ስሙ ተያይዞ የነበረ ቢሆንም አሁን ላይ ግን ስላልሆነ እንግዲህ በቶሎ ስራ ለመጀመርም ዝግጁ ይሆናል። ይህም በክለቡ አመራሮችም ማራኪ ተስፋ ይሆናል ተብሎ ነው የሚታሰበው። ካሪክ በሰኔ ወር ከመሰናበቱ በፊትም በሚድልስቦሮ አስደናቂ ብቃት ነበረው። በቴን ሳይዶ ክለብ በኃላፊነት በቆየበት ጊዜም አርባ ስድስት በመቶ የሚሆኑት ጨዋታዎችን አሸንፏል። ስለዚህም ባለፉት ሁለትና ሶስት ዓመታት በሻምፒዮንሺፕ አሳየው ብቃትም ከግምት ውስጥ በማስገባት ሌስተር ሊሾመው እንደሚችል በጣም ብቃት ያለው እጩ ነበር። በአሁኑ ጊዜ ግን እንዲሁ ደግሞ አሁንም ስልጣን ላይ መሆኑን የሰንሰለቱ አንዱ እጩ ብቻ ሆኖ እንደቆየ ጭምር ነው መረጃዎች እያሳዩ የሚገኙት። ማንቸስተር ዩናይትድ በጥር አዲስ አማካይ ለማስፈረም እያቀደ ሲሆን ከዋና ዋና ኢላማዎቹ አንዱ ደግሞ አደም ዋርተን ነው። የክለቡ ባለስልጣናት እንደ ሊቨርፑልና ቸልሲ ባሉ ክለቦች ፍላጎትም እየቀረበለት ያለውን የ21 ዓመቱን የእንግሊዝ ብሔራዊ ቡድን ተጫዋች ማስፈረም እንደሚችሉ ተስፋ ያደርጋሉ። እሁድ ዕለት ማንቸስተር ዩናይትድ ከክሪስታል ፓላስ ጋር ባደረገው የፕሪምየር ሊግ ከሜዳ ውጪ ጨዋታ ተጫዋቹ በአቅራቢያ ሆኖ የማየት እድልም አግኝተዋል። እናም በወጣቱ ተሰጥቶ ያዩትን ነገር እንዳስደነቃቸው የታወቀው እንደ ፉትቦል ኢንሳይደር ዘገባ የቀድሞ ማንቸስተር ነትር ስካውት ሚኪ ብራውን ክለቡ ለአደም ዋርተን ያለውን ከፍተኛ ፍላጎት አረጋግጠዋል። እሁድ ለትም ያሳየው ብቃት ደግሞ የዝውውር ኃላፊነት ያለባቸው ሰዎች በእጅጉ አስደንቋል። በእርግጠኝነት ዩናይትድ እሱን በአቅራቢያ ሆኖ ለማየትም ጥሩ እድል ነበረው። እሱ በሜዳው ላይ ከነበሩት ምርጥ ተጫዋቾች አንደኛው ነበር። በተለይም ለክሪስታል ፓላስ ምርጡ ተጫዋች ነበር። እናም እነዚህ ክለቦች ለምን እሱን እንደሚፈልጉ ዳግም አሳይተዋል። ከመጫወት መውጣቱ ያሳዝናል። ነገር ግን አሁንም በአውሮፓ የመጫወትና የተደራረቡ ጨዋታዎች ችግርና ቡድኑን የማዘወር ሁኔታ እየተላመዱት እንደሆነ ይነገራል። ማንቸስተር ዩናይትድ አማካዮችን ከሚመለከትባቸው ተጫዋቾች አንደኛው አደም ዋርተን ነው፤ በዝርዝሩ አናት ላይም ተቀምጧል። ልክ እንደ ሌሎች በርካታ ክለቦች ያ አፈጻጸሙ ለዩናይትድ ያለውን ፍላጎት በፍጹም አይጎዳውም። እናም ከመሀል ሜዳቸው ጋር የተገናኘ ያሳየው ብቃት ደግሞ እንዳስደነቃቸው ምንም ጥርጥር የለውም። ማንቸስተር ዩናይትድ አዲስ አማካይ ማስፈረም ባለው ፍላጎት ላይም ብዙ ተብሏል። እናም ደግሞ በቅርብ ወራት ውስጥም በርካታ ተጫዋቾችን ለክለቡ ጋር ስማቸው ተያይዟል። ካርሎስ ባሌባ በክረምቱ ተፈላጊ ነበር፣ ነገር ግን አደም ዋርተን ለሩበን አሞሪም ቡድን ተስማሚ ተጨማሪ ተጫዋች ሊሆን እንደሚችል ነው አሁን ላይ በትልቁ እየተነገረ የሚገኘው። ሰንደርላንድ በክረምቱ የዝውውር መስኮት ጆቤ ቤሊንግሃምን ቢያጣም በፕሪምየር ሊጉ ጥሩ የሆነ ሁኔታ ላይ እየተቋቋመ ነው። የፌጂያስ መረጃ እንደሚያሳየው ከሆነም ሌብሪስ ቡድን እንግዲህ ቅዳሜ ዕለት ቦርን መዝን አሸንፎ መመለስ በመቻሉ በአሁኑ ጊዜ ስድስተኛ ደረጃ ላይ ይገኛሉ። እናም ጥሩ ብቃታቸውን በመቀጠል በጥር ወር የዝውውር እንቅስቃሴ ሊያደርጉ ይችላሉ። ጆቤ ቤሊንግሃምን ቢያጡም ሰንደርላንድ በመሃል ሜዳ አልተቸገረም። በተለይም በፕሪምየር ሊጉ በቦታው ላይ ካሉ ምርጥ ተጫዋቾች አንዱ የሆነው ግራኒት ዣካን ማግኘታቸው ምክንያቱ ነው። እንግዲህ ጥቋቁር ድመቶች እየተባሉ ይጠራሉ ወይም ደብላክ ካትስ ይባላሉ። ሰንደርላንዶች ጥሩ ብቃትን እያሳዩ ቢሆንም የቀድሞ ተጫዋቻቸው ግን በቦሪሲያ ዶርትመንድ ላይ ተቸግሯል። እናም ገና ስድስት ወራት ብቻ ካሳለፈ በኋላ ክለቡን ሊለቅ ይችላል ተብሏል። እንደ አለን ኒክሰን ዘገባ ከሆነ ሰንደርላንድ ኤኮ ላይ በወጣው መረጃ መሰረት ከሆነም ቤሊንጋም፣ ጆቤ ቤሊንጋም በጠሯር ቦሪሲያ ዶርትመንድን ለመልቀቅ እየፈለገ ነው። የ20 አመቱ ተጫዋች በቅርብ ወራት ውስጥም የቡድኑ ዋና አካል ለመሆን በመታገሉ ምክንያት ሌላ ቦታ አዲስ ጅማሬን ይፈልጋል። ወደ ፕሪምየር ሊጉ የመመለስ ፍላጎት ቢኖረውም በምትኩ ግን ወደ ፈረንሳይ ሊያመራም ይችላል። ሪፖርቱ እንደተናገረው ጆቤ ቤሊንጋም በፍሬንች ሊጓን ፓሪስ ኤፍሲ የተፈለገ ሲሆን የፈረንሳዩ ክለብም እንግሊዛዊውን አማካይ ለቡድናቸው እንደተጨማሪ ሌግሪ ተጫዋች አድርገው ነው የሚመለከቱት። ቦሪሲያ ዶርትመንድ በውሰት ስምምነት ለመስማማት ዝግጁ ነው። ይህም ዝውውሩን በጣም ሊያሳካው ይችላል። ሳንደርላንድ ጆቤ ቤሊንጋምን እንደገና ለማስፈረም መሞከር ሊኖርበት ይሆን ወይ የበርካቶች ጥያቄ ነው። ቤሊንጋም በጠሮር በገበያ ላይ ከሚገኝ ከሆነ ሰንደርላንድ ወደ ስታዲየም ኦፍ ላይት መመለስም ጥያቄ ቢያቀርብ ምክንያታዊ ነው የሚሆኑት በ2025/26 የውድድር ዘመን ሁለተኛው አጋማሽ ላይም በፕሪምየር ሊጉ ጥሩ ቦታቸውን ለማጠናከር ለሚፈልገው ለሌብሪስ ቡድንም ጥርጥር የለውም ጠቃሚ ንብረት ይሆናል ተብሎ ይታሰባል። ሳንደርላንድ በሚቀጥሉት ሳምንታት ለቤሊንግሃም ዝውውር ያደርግ እንደሆነ መታየት ያለበት ጉዳይ ነው። በአሁኑ ጊዜ ባሉት የመሀል ሜዳ አማራጮችም ረክተው የሚመለሱ ቢሆንም ያ ግን ሊለወጥ ይችላል ተብሎ ነው የሚታሰበው። ኒውካስል ዩናይትድ በጥር ወር የዝውውር መስኮት ውስጥም ስራ የበዛበት ሊሆን ይችላል ምክንያቱም የውድድር ዘመኑ ሁለተኛው አጋማሽን ለማጠናከር ለኤዲ ሃው ቡድን ተጨማሪ ተጫዋቾችን ለማከል ይፈልጋሉ። ሆኖም ግን የዝውውር መስኮቱ ሲከፈት ሴንት ጀምስ ፓርክን ለቀው ሊሄዱ ከሚችሉት እጩዎች መካከል ጆ ዊሎክ ይገኝበታል። ዊሎክ ባለፉት ጥቂት የውድድር ዘመናት ቋሚ የመጀመሪያ ቡድን ተሰላፊ ሆኖ ለመቀጠል ሲታገል ቆይቷል። አሁን ደግሞ ሉዊስ ማይሊ እና ጃኮብ ራምዚ በቅደም ተከተል ከሱ ይቀድሙታል። ስለዚህም የመልቀቅ እድሉ ከፍተኛ ነው። ኒውካስል እሱ ቢሄድ ደስ ይለባል እናም አሁን ደግሞ ተጫዋቹ ራሱን ለመልቀቅም ዝግጁ እንደሆነ ተገልጿል። እንደ ፉትቦል ኢንሳይደር ዘገባ ፒት አሩርክ ዦዊ ን ኒውካስልን ለቆ ለመሄድ ፍላጎት እንዳለው ገልጿል። በተለይም ክሪስታል ፓላስ የቀድሞኒ አርሰናል ተጫዋች በጠሮ ርም ለማስፈረም እየተዘጋጀ እንደሆነ ተነግሯል። ለጆዊ ጥሩ የዝውር ጥያቄ ቢቀርብላቸው ኒውካስል በእርግጠኝነት የሚያስቡበት ጉዳይ ይመስላል። ምክንያቱም ይህ በቡድናቸው በሌሎችም ቦታዎች ለማጠናከር እድል ይሰጣቸዋል። ውሉ እስከ 2027 ድረስ የሚቆይ በመሆኑ ገንዘብ ለማግኘት ብዙ ዕድል ላቸውም። ጆዊ ሎክ ራሱም ከሴንት ጀምስስ ፓርክ ርቆ ቋሚ የመጀመሪያ ቡድን ጨዋታ ፍለጋም ለመሄድ ፍላጎት ሊኖረው ይችላል። ፓላስ ለሱ ጥሩ አማራጭ ሊሆን ይችላል። ኦሊቨር ግላርሰን ቡድኑን ማጠናከር ይፈልጋል። ጆዊ ሎክ ደግሞ ሁለገብ ተጫዋች ነው። መሀል ሜዳ፣ ክንፍ ላይና መጫወት የሚችላል። እንዲሁም ደግሞ በፕሪምየር ሊጉም የተፈተነ ተጫዋች ነው። ስለዚህም ለነሱ ጥሩ አማራጭ ሊሆን እንደሚችል ነው መረጃዎች የወጡት የጆዊ ሎክ የውል ሁኔታ ከግምት ውስጥ በማስገባት ኒውካስል አሁን ላይ ገንዘብ ማግኘቱን ምክንያታዊ ነው። ምንም እንኳን ምትክ ተጫዋቾች እስካልተገኘ ድረስ ከክሪስታል ፓላስ ጋርም ስምምነት ያደርገ ተብሎ ባይታሰብም ጃንዋሪ ዋጋውን ከፍ ለማድረግ ምርጥ ጊዜ ሊሆን እንደሚችል ነው መረጃዎቹ እየወጡ የሚገኙት። የቀድሞው የሊቨርፑል አጥቂ ዳርዊን ኑኔስ ወደ ሳዑዲ ፕሮሊ ከተዘዋወረ አራት ወራት ብቻ በኋላ እንግዲህ አልሂላል ለቆ ለመውጣት መንገድ እየፈለገ እንደሆነ ተዘገበ። የዩራጓይ ብሔራዊ ቡድን ተጫዋቾችን ለማስፈረም ያልተጠበቁ ተፎካካሪዎች ሆነው የአርጀንቲናው ግዙፍ ክለብ ሪቨር ፕሌት ብቅ ብሏል። እንደ ኦሌ ዘገባ ከሆነ ሪቨር ፕሌት በ2026 የውድድር ዘመን ቡድኑን ለማደስ ከፍተኛ ኢንቨስትመንት ያደርጋል። የክለቡ ቀጣዩ የውድድር ዘመን የተያዘው ደግሞ በጀት አዳዲስ ተጫዋቾችን ለማሰራም 20 ሚሊዮን ዶላር ወይም 15 ሚሊዮን ፓውንድ አካባቢም መድቧል። ከአርጀንቲናው ሻምፒዮን ውድድርም እንግዲህ ከተሰናበተ በኋላ በስፖርት ቀውስ ውስጥ የሚገኘው ሪቨር ቦካ ጁኒየርስ እንዲሁ ክላው ሱራ ውድድርን እንዲያሸነፍም ተስፋ ማድረግ አለበት። ከዚያ በኋላ ብቻ ነው እንግዲህ ሚር የኛውን ተጫዋች ለሌበርታ ዶሬስ ውድድር የሚያልፉት። አስቸጋሪ ሁኔታና መጥፎ ውጤቶች ቦርዱን ቡድኑን ለማጠናከርም እንዲንቀሳቀስ አድርጎታል። ከተመረጡት ኢላማዎች መካከል የቀድሞ ሊቨርፑል አጥቂ ዳርዊን ኑኔስ ይገኝበታል። ጋዜጣው እንደዘገበው የዩራጓዊው አጥቂ ዳርዊን ኑኔስ አልሂላልን ለቆ መውጣት ስለሚፈልግ ቀርቦለት ነበር። ነገር ግን ምንም እድገት አልተደረገም። ዳርዊን ኑኔስ በጠሩ ወር ቢለቅ በቅርብ ጊዜ የዝውውር ታሪክ ውስጥም ካሉት አጭርና ውድ ጊዜያት አንዱን ያደርገዋል። የእሱ ወደ አልኪላል መዛወር ባለፈው ነሐሴ ወር የተደረገ ሲሆን በአርኔስ ሎትሰር የተሰላፊነት ቦታው ከቀነሰ በኋላ ክለቡ ሊቨርፑል 463 ሚሊዮን ፓውንድ የመነሻ ክፍያ ክፍሎት ነበር። እንዲሁ የወጣው በሜዳ ላይ እንግዲህ በሪያድ ያለው ጊዜ በስታቲስቲክስ ደረጃ ጥሩ ቢሆንም ነገር ግን በጣም ይራቀ ነው። በሁሉም ውድድሮች በ11 ጨዋታዎች ላይ አምስት ጎሎችን ከመረብ ጋር ያሳረፈ ሲሆን ሁለት ደግሞ አሲስቶችን ማድረግ ችሏል። ሆኖም ግን በማጥቃት መስመሩ ላይ የጉልበት ጉዳቶች ሲታገልበት ቆይቷል። እናም በባህል በዚህ ደረጃ ደግሞ ለመቀመጥም እንደተቸገረን የተገለጸው ሊቨርፑልን በፕሪምየር ሊጉ አሸናፊ ሜዳሊያነትን ቢያጠልቅም በ143 ጨዋታዎች 40 ጎሎችን ካስቆጠረ በኋላ የተሟላ ያልሆነ እምቅ አቅም ይዞ እንግዲህ መውጣቱ ስሜታዊ ነበር። አውሮፓን ከለቀቀ ከግማሽ የውድድር ዘመን በኋላ ኑኔስ ሌላ ትልቅ ዝውውር ለማድረግ እየተዘጋጀ ሊሆን ይችላል። ቀጣዩ ምዕራፉ በአውሮፓ ውስጥ ይሆናል ወይስ ደግሞ በሪቨርፕሌት ደጋፊዎች ፊትም ደግሞ ይገኝ ይሆን? አንድ ነገር እርግጠኛ ነው። የዳርዊን ኑኔዝ አስደናቂ ብቃት ገና አላበቃም። የዝውውር ውዝግቡ ገና ሊጀምር እንደሚችል የሚያሳዩ መረጃዎች ናቸው የበጡት ዌስትሃም በጠሮር አዲስ አጥቂ ለማስፈረም እያቀዱ ነው ይህም ኒኮላ ፉልክሩግ የለንደኑን ስቴዲየም መልቀቁ ከሞላ ጎደል እርግጠኛ ስለሆነ ነው አሰልጣኝ ኑኖ ኤስፔንቶ ሳንቶ ምትክ ተጫዋች ፍለጋም ውስጥ እንግዲህ ይገኛሉ እናም የሚመርጡትን ኢላማ ደግሞ የክለቡ የስፖርት ክፍል አስቀድሞ ያሳወቀዋል አጥቂ ቦታ በቅርብ ዓመታት ዌስትሃም ዩናይትድ ብዙ ችግር ካጋጠማቸው ቦታዎች አንደኛው ነው ለዚህም ነው በ2026 ትክክለኛው የቁጥር 9 አጥቂ ለማግኘት ከፍተኛ ፍላጎት ያለው ለአጭርም ሆነ ለረጅም ጊዜ መፍትሄ የሚሆን ተጫዋችም ተመራጭ ነው። እናም ኑኖ መስፈርቶቹን የሚያሟላ ተጫዋችም አግኝቷል። እንደ ሀመርስ ኒውስ ዘገባ ከሆነ ዌስታም ዩናይትድ አይኑን ማርኮስ ሊዮናርዶ ላይ ያሳርፈዋል። በ2024 የክረምት የዝውውር መስኮት ወቅት አልኪላልን ከተቀላቀለ ወዲህ እጅግ ውጤታማ የሆነው የ22 ዓመቱ ተጫዋች በኑኖ ኤስፕሬንቶ ሳንቶ ዘንድም ተፈላጊ ተጫዋች ሲሆን እርሳቸውም ለዌስታም የአጥቂ ችግሮች ተስማሚ መፍትሄ አድርገው ይመለከቱታል። ሆኖም ግን ዌስትሃም የሚፈልገውን ተጫዋች ማስፈረም ቀላል አይሆንም። ሪፖርቱ እንደሚያመለክተው አልሂላል በቅርቡ የቀረበላቸውን 20 ሚሊዮን ፓውንድ ዋጋ ያለው የመጀመሪያ ዝውውር ጥያቄ ውድቅ አድርገውታል። የሳዑዲ ፕሮ ሊግ ክለብ ብራዚላዊውን በአስቀድሞ አሰልጣኛቸው ስርም ለማየት ቆርጦ ተነስቷል። ምንም እንኳን ወደ ፕሪምየር ሊጉ የመዞር ፍላጎቱ ሊያነሳሳው ቢችልም፣ ማርከስ ሊዮናርዶ አልሂላልን ከተቀላቀለ ወዲህ በሳዑዲ አረቢያ ውስጥም ካሉ ምርጥ ተጫዋቾች አንደኛው ነው። በመካከለኛው ምስራቅ ያለው የእግር ኳስ ደረጃም ጥያቄ ቢያስነሳም ለዌስታም አስደሳች ፈራሚ ግን ሊሆን እንደሚችል ይነገራል። አርሰናል ሊዮናርዶን እንዲሁ ወደ አልሂላል ከመዘወሩ በፊትም እሱን ለማስፈረም አስቦ ነበር። ይህም ደግሞ የእርሱ ብቃት ምን ያክል ትልቅ እንደሆነ ማሳያ ነው። ሃያ ሁለት ዓመቱ መሆኑን ከግምት ውስጥ ስናስገባ የረጅም ጊዜ መፍትሄ ሊሆን ይችላል። ነገር ግን አሁን ባለው የዝውውር አቋም ምክንያት ዌስታም ዩናይትድ የሚፈልገው ተጫዋችን ማስፈረም አስቸጋሪ ሊሆንበት እንደሚችል ነው የተገለጸው። ሊቨርፑል እስካሁን እጅግ የከፋ የውድድር ዘመንን እያሳለፈ ሲሆን የክለቡ ችግሮችን በዋነኝነት የሚጠቃለሉት በዋናው የክረምት የዝውውር ውል ላይ ፍሎሪያን ቬርትስ እንዲሁ ደግሞ አሌክዛንደር ኢሳክ ያልተሳካ ጅማሮ ማድረጋቸውን ተከትሎ ነው። በተለይ ፍሎሪያን ቬርትስ ያልተሳካ ጅምርን አድርጓል። ከባየር ሌቨርኩዘን በ100 ሚሊዮን ፓውንድ በላይ ተከፍሎት የመጣው አማካይ በአንፊልድ ላይ ወዲያውን የተጠበቀውን ያክል መጀመሪያ አልቻለም። ሆኖም ግን የእሱ ውድቀት ግን ምክንያት በአሰልጣኝ አርነ ስሎት እንደሆነ የሚጠቁሙ አስቴቶች አሉ። በ17 ጨዋታዎች ላይ ምንም ጎልና ምንም አሲስቶችን አለማድረጉ፣ ሶስት ለግብ የሆኑ ኳሶችን መርግጥ በአውሮፓ ቻምፒየንስ ሊግ ላይ ማድረግ ችሏል። እንግዲህ እነዚህ ቁጥሮች እንግዲህ ለፍሎሪያን ቨርትስ የከፋ ነገሮች ናቸው። ነገር ግን በትውልድ ሀገሩ ጀርመን በሊቨርፑል ላይ ፍትሃዊ ያልሆነ አቋም እንደተሰጠው እየተናገረ ሲሆን ለዚህም ደግሞ ተጠያቂው አርኔስ ሎት መሆኑ ተገልጿል። እንደ ፋብሪዚዮ ሮማኖ ዘገባም በባየር ሚኒክ የክብር ፕሬዚደንት የሆኑት ኡሊ ሆኔሽ አርኔስ ሎት ለፍሎሪያን ቨርትስ ብዙ ቃላቶችን ማፍረሱን ይናገራሉ። እዚያ ቃላት በክረምቱ ወደ ሊቨርፑል እንዲዘዋወር ለማድረግ ጥቅም ላይ ውለዋል። አርኔስ ሎት ለፍሎሪያን ቨርትስ ግልጽ ነው አሁን ላይ የሚያሟላውን ቃል ገብቶለት ነበር አዲሱን ቡድኑን በሱ ዙሪያ ላይ እንደሚሰራ አስር ቁጥር ማሊያንም ጭምር እንደሚሰጡት ቃል ገብተውለት ነበር። ያ ግን ከንቱ ቃል ብቻ ነው ሲሉን የተናገሩት ኡሊ ሆነሽ ፍሎሪያን ቨርትስ እጅግ በጣም ጥሩ ተጫዋች መሆኑ ግልጽ ነው። ታዲያ ወደ ሊቨርፑል ከመጣ ወዲህ ለምን በጣም ተቸገረ የሚለው ግራ የሚያጋባ ነው። አርነስ ሎት የ22 ዓመቱን ተጫዋች ጥንካሬ በሚያሳይበት መንገድ እያጫወተው አይደለም የሚለው ከሆነም የተሰጠው አስቴትም እውነት ቢኖረውም ተጫዋቹ ራሱም ራሱን ባገኘበት ሁኔታ ላይ መላመድ መቻል ይኖርበታል። አርነስሎት ሊቨርፑሎች ነገሮችን ማስተካከል ተስኖት ቢባረር ፍሎሪያን ቨርት ብቃቱን መልሶ ያገኝ ይሆን የሚለው ለማየት የሚስብ ይሆናል። በሳምንቱ መጨረሻ እንግዲህ ድል ማድረጋቸው ይታወሳል። በዌስትሃም ዩናይትድ ላይ በተገኘው ድል ጥሩ ተጫውቷል እዛ ጨዋታ ላይ ነገር ግን ጥያቄው ይህንን ብቃት በወጥነት ማሳየት ይችላል ወይ የሚለው ጉዳይ እንደሆነ ተነግሯል። በአንፊልድ ላይ ያለው ጫና እየጨመረ ነው። የሊቨርፑል አሰልጣኝ አርነስሎት ሊቨርፑል በበርካታ አስርት ዓመታት ውስጥ ከታዩት አስከፊ ጊዜያቶች በአንድ ውስጥ ሲታገሉ እየጨመረ የመጣው ከፍተኛ ክትትል ስር ናቸው። ሪፖርቶች እንደሚያመለክቱት ክለቡ ከቀድሞ አሰልጣኝ ብሬንደን ሮጀርስ ጋር ያልተጠበቀ ነገርም እየታሰበ ነው። በመጀመሪያ ውድድር ዘመናቸው የፕሪሚየር ሊግ ዋንጫን ካነሱ በኋላ እና በዚህ ክረምት ደግሞ ባደረጉት የዝውውር መስኮት ምክንያት ከፍ ያለ ተስፋ ተጥሎበት ነበር አሰልጣኝ አርኔስሎት። ሆኖም ግን የ2025 26 የውድድር ዘመን አስደንጋጭ ለውጥን አሳይቷል። ሊቨርፑል በመጨረሻዎቹ 12 ጨዋታዎች ውስጥም ዘጠኙን በሁሉም ውድድሮች ተሸንፏል። ይህም ደግሞ ክለቡ ከሰባ ዓመታት በላይ ያላጋጠመው ውድቀት ነው። በስፔን የተሰጠው ፌጂያስ የተባለው ዘገባ እንደሚያመለክተው ሊቨርፑል አርኔስ ሎትን ሊተኩ የሚችሉ እጩዎች አድርገው ሮጀርስን ከአንዶኒ ኢራኦላ ጋርም ለይቶታል። ከየርገን ክሎፕ በፊት ሊቨርፑልን ያስተዳደሩ የነበሩት እንግዲህ ብሬንዳን ሮጀርስ የዝውውር ጥያቄ ቢቀርብላቸው ለመመለስ ፈቃደኛ እንደሆኑ ነው የሚገለጸው። የብሬንዳን ሮጀርስ መሳብም ግልጽ ነው። ክለቡን በሚገባ ያውቁታል። በክለቡ ላይ ያለውን ጫና ይረዳሉ። እናም ቢያንስ በአጭር ጊዜ ውስጥም ሊመጥን የሚችል ያለውን ነገርም ሊሰሩ እንደሚችሉ ይነገራል። ለመስመጥም የተዘጋጀችውን መርከብ ለማንሳትም አስተማማኝ ይሆናል ተብሎ ይታሰባል። ሆኖም ግን ትልቁ ጥያቄ ብሬንዳን ሮጀርስ የረጅም ጊዜ መፍትሄ ይሆናሉ ወይ? ክለቡ ይበልጥ ዘላቂ የሆነ መፍትሄን እስኪያገኝ ድረስ እንደ ጊዜ ብር ብቻ ይወሰዳሉ የሚሉ ሁለት ጥያቄዎች እየተነሱ ነው። ብሬንደን ሮጀርስ የሊቨርፑልን ባህል የሚጠብቀውን ነገርና የአንፊልድን ከባቢ አየር አስቀድሞ ያውቀዋል። ይህም ደግሞ ከሌሎች አዳዲስ እጩዎች ጋር ሲነጻጸር ስራውን በፍጥነት እንዲጀምርና በተጫዋቾችና ደጋፊዎች ዘንድም ያለውን ወኔ እንዲመልሱም ሊረዳው ይችላል። ይህ በእንዲህ እንዳለ ከብሬንዳን ሮጀርስ ጋር መገናኘት ግን ፈጽሞ የተረጋጋ ግን አይሆንም። አርኔስ ሎት አሁንም በሊቨርፑል ባለቤቶች ድጋፍ አላቸው። እናም ከዌስትሃም ዩናይትድ ጋርም ያገኙት የሁለት ለዜሮ ድልም አዲሱ ፈራሚ አሌክዛንደር ኢሳክ የመጀመሪያ ፕሪሚየር ሊግ ጎሉን ያስቆጠረበት ጨዋታ በዚህ ወቅታዊ ችግር ውስጥ ለአሰልጣኝና ለቡድኑ የራስ መተማመን እንደሚሰጥ ተስፋ ያደርጋሉ። ብሬንደን ሮጀርስ 2015 ከሊቨርፑል መባረራቸው ራሱ ይነገራል። ከዚህ ቀደም ክለቡን ለዘላቂው ስኬትም ማብቃት አልቻሉም ነበር። እሳቸውን መልሶ ማምጣት እንደ እድገት ሳይሆን ወደ ኋላ እንደመመለስ ነው ሊቆጠር የሚችለው። አርነስ ሎት በአሁኑ ሰዓት ለሊግና ለቻምፒየንስ ሊግ መወዳደር እየተቸገሩ ቢሆንም የመርሲ ሄዱ ክለብ ወደ ብሬንደን ሮጀርስ ማዘንበሉ ከመገናኛ ብዙሃን ግምት ውጭ ምንም የተወሰነ ውሳኔ እንደሌለው የሚያሳዩ መረጃዎች ናቸው ሲል ነው ዘገባው የጠቆመው። የስፔኑ ዲያሪዮ አስ የተሰኘው የቅርብ ጊዜ ዘገባ መሰረት በማድረግ ቸልሲና ማንቸስተር ዩናይትድ የብራዚሉን ክለብ ግሬሚዮ የ17 ዓመት ወጣት ማዕከላዊ ተከላካይ የሆነው ሉዊስ ኤድዋርዶን ሊያስፈርሙ ስለሚችሉበት ሁኔታ በዝምታ ንግግር መጀመራቸው ታውቋል። እነዚህ ሁለት የፕሪሚየር ሊግ ግዙፍ ክለቦች በሚቀጥሉት ሳምንታት ውስጥ መደበኛ የዝውውር ጥያቄዎችን ለማቅረብ እየተዘጋጁ እንደሆነ ነው የሚነገረው። ለኤድዋርዶ የሚደረገው ውድድር ምን ያክል ከፍተኛ ዋጋ እንደሚሰጠው ያሳያል። በዚህ ዓመት መጀመሪያ ላይ ከግሬሚዮ ጋር አዲስ ውል ሲፈርም ስምምነቱ 60 ሚሊዮን ዩሮ በሚገመት የመልቀቂያ ውልም ወይም ሪሊስ ክሎዝ ያካተተ ሲሆን ይህ ደግሞ አሃዝ የእሱን ተሰጥኦና እምቅ አቅም እንዲሁም ደግሞ የክለቡን አካዳሚም ወጣት ተጫዋቾችን ለጅምላ መልቀቅም ያለውን ፍላጎት ለመግታትም ታስቦ የተደረገ ነው። የኤድዋርዶ ስኬትን ለመረዳትም ቀላል ነው። ገና በወጣትነቱ እድሜ ላይ ቢሆንም በቁመናው በፍጥነቱና በአስደናቂ መከላከል ብቃቱ ትኩረትን እየሳበ ነው። አንዳንድ ዘገባዎች እንደሚያመለክቱት እሱ በዓለም ወጣት እግር ኳስ ውስጥም እጅግ በጣም ፈጣን ከሆኑት የመሃል ተከላካዮች አንደኛው ነው። ይህም ለዕድሜውና ለቦታው ያልተለመደ ጥራት እንደሆነ ጭምር በርካቶች ያምናሉ። ይህ ደግሞ በቅርቡ ለብራዚል ከ17 ዓመት በታች ባለው የዓለም ዋንጫ ያሳየው ብቃት ሲጨመር ከፍተኛ የአውሮፓ ክለቦች ለምን እሱን ለማስፈረም እንደሚንቀሳቀሱ ግልጽ ነው። በዲያሪዮ አስ ዘገባ ላይም እንደተገለጸው ከሆነም ቸልሲም ሆነ ዩናይትድ ግንኙነት ጀምረዋል ተብሏል። እናም ደግሞ በቅርቡ ይፋዊ የዝውውር ጥያቄዎችንም ያቀርባሉ ተብሎ ነው የሚጠበቀው። ይሁን እንጂ ወደ ዝውውር መምራትም ያለውን መንገድ ቀላል አይሆንም። ግሬሚዮ እንግዲህ ለአሁኑ ውድ ሀብቱን አጥብቆ ለመያዝም ቆርጦ ተነስቷል። ኤድዋርዶ በክለቡ የወደፊት እቅዶችም ቁልፍ ተደርጎ እንደሚወሰድ ጭምር ነው የሚነገረው። ለማንቸስተር ዩናይትድ ቁልፍ ጥያቄው ተጫዋቹ ተስፋ ሰጪ ቢሆንም በከፍተኛ ደረጃ ላይ ገና ያልተፈተነ በመሆኑ ለእንደዚህ አይነቱ ዋጋ ለመክፈል ፍቃደኞች ናቸው ወይ የሚል ጥያቄ ነው የሚነሳው። የክለቡ የገንዘብ ችግሮችና አስቸኳይ ፍላጎቶች ከግምት ውስጥ በማስገባት በኦልትራፎርድ ውስጥ ያሉ አንዳንድ ሰዎች ለአንድ ታዳጊ ተጫዋችም 60 ሚሊዮን ዩሮ የመሀል ተከላካይ ውልም በመፈረም ሊያመነቱ ይችላሉ። በሌላ በኩል ቼልሲ ፈጽሞ በተለየና ይበልጥ ኃይለኛ በሆነ የዝውውር ስልትም ይሰራል። የእነሱ የአሁኑ እንግዲህ በኋላ ደግሞ እናስብ ያለውን ዝግጁነትም ለረጅም ጊዜ ሊጠቀምባቸው በሚችል ወጣትና ከፍተኛ ምቅ አቅም ባለው ተከላካይ ላይ ትልቅ ገንዘብም ለማውጣት የበለጠ ምቾት እንዲሰማቸው ያደርጋል። በሁለቱ ክለቦች መካከል ያለው የዝውውር ውድድርም ከፍተኛ እንደሚሆን ይጠበቃል። ቼልሲም ሆነ ማንቸስተር ዩናይትድ እሱን ኢላማ ማድረጋቸው ተጫዋቹ የእግር ኳስ ሊሂቃን ዘንድ ምን ያህል ከፍተኛ ግምት እንዳለው የሚያሳይ እንደሆነ ተናግሯል። እንደ ፌጃ ዘገባ ከሆነ ማንቸስተር ዩናይትድ የኒውካስል ዩናይትዱን ፈጣኑን የክንፍ አጥቂ ሃርቬ ባርንስን ለማስፈረም ቼልሲ በጀመረው ከፍተኛ ፉክክር ላይ ተቀላቅለዋል። ዩናይትድ በሪፖርቱ መሰረት የክንፍ ቦታውን ለማጠናከር በማሰብ ለ27 ዓመቱ ተጫዋች የሚያስገርም 60 ሚሊዮን ዩሮ የሚያወጣ የዝውውር ጥያቄንም አቅርበዋል። ማንቸስተር ዩናይትድ በክንፎቹ በኩል የተጋጣሚውን የኋላ መስመር የሚዘረጋም ብቻ ሳይሆን ፍጥነትንና ፈጠራን የሚያስገባ አጥቂም ይፈልጋል። ባርነስ ደግሞ እነዚህ ጥራቶች በብዛት የያዘ ተጫዋች ነው። ባርነስ በአጥቂ ክፍላቸው ፈጣን ፈጠራን በማስገባትም ተመራጭ እጩ ሆኖ ታይቷል። ማንቸስተር ዩናይትዶች እንደ ማርከስ ራይፎርድ እና ጄደን ሳንቾ ባሉ ተጫዋቾችን በሚቀጥለው ዓመት በቋሚነት ለመልቀቅም እያሰቡ በመሆኑ ሩበን አሞሪም ና ቀጥር ቡድናቸው በዚህ ቦታ ላይ ተጫዋቾችን ማስፈረም ወሳኝ እንደሆነ አድርገው እየተመለከቱት ነው። ሆኖም ግን ወደ ኦልትራፎርድ የሚወስደው መንገድ ግን ቀላል ይሆናል ተብሎ አይጠበቅም። ከዩናይትድ ና ከቼልሲ ፍላጎት ቢኖርም የኒውካስል ዩናይትድ አመራሮች እጅግ በጣም ከሚተማመኑባቸው አጥቂዎች አንዱ የሆነውን ሃርቬ ባርነስን ለመልቀቅ ፍቃደኛ አይደሉም። በአሁኑ ያላቸው አቋም ባርነስን በቡድኑ ምቾትን እንዲሁም ምኞት ውስጥም እንደገና አካል አድርጎ ለማቆየት ባለው ፍላጎት ላይ የተመሰረተ ይመስላል። ቢሆንም ግን ኒውካስል የመጀመሪያ የዝውውር ጥያቄውን ቢጥለው ሁለቱ ፈላጊዎች የተሻሻሉ ጥያቄዎችን ይዘው ለመመለስ ዝግጁ እንደሆኑም ተዘግቧል። ፉክክሩም ከፍተኛ ነው። ይህም ደግሞ በፕሪምየር ሊጉ ከፍተኛ ክለቦች የባርነስን አይነት የክንፍ አጥቂ ምን ያክል ዋጋ እንደሚሰጡት የሚያሳይ ነው። በ2024/25 የውድድር ዘመን የፕሪምየር ሊግ የውድድር ዘመን ባርነስ በ33 ጨዋታዎች ላይ 9 ጎሎችን እና አራት ለጎል የሆኑ ኳሶችን አበርክቷል። ባርነስ የሙሉ ተከላካይ ተጫዋቾችን ወይም ፉልባኮችን በተደጋጋሚ በግል እንግዲህ በመብለጥ ወደ ውስጥም ከመግባት ወይም ደግሞ አደገኛ ኳሶችን ከማሻገር አንዱን ይመርጣል። ይህም ደግሞ ማጥቃት ላይም ስፋትንና ያልተጠበቀነትን መጨመር ለሚፈልጉት ዩናይትድ እና ቼልሲ የሚማርክ ባህሪ ነው። በዚህ ውድድር ዘመን ወጥነት ያለው የአጥቂ ብቃትን ለማግኘት የተወሰኑ ጊዜያትም ለተቸገረው ማንቸስተር ዩናይትድ ባርነስ በትክክል የሚፈልጉት አይነት የፍጥነት እንግዲህ ነገርን ሊሆን ይችላል። ተከላካዩ በቀጥታ የሚገዳደርበትን የግብ ዕድሎች የሚፈጥርበት ችሎታም ነባር አጥቂዎችንም ሊያሟላ ና ለክንፍ ጨዋታዎችም አዲስ ገጽታን ሊጨምር ይችላል። ይህ በእንዲህ እንዳለም ኒውካስል ለአሁኑ ለመሸጥ እምቢ ማለቱ ባርነስን ለምኞታቸው ወሳኝ ያደርገውም እንደሚመለከቱት ይጠቁማል። ነገር ግን የዝውውር ጥያቄዎቹ ከፍ እያሉ ከሄዱም ክለቡ ገንዘቡን ወስዶ ለመልቀቅ ወይም ደግሞ በሱ ዙሪያ ቡድኑን ለመገንባት ከባድ ውሳኔ ሊገጥመው ይችላል። ማንቸስተር ዩናይትድ የ70 ሚሊየን ፓውንድ የመሃል ሜዳ ተጫዋች ለማስፈረም ላይ ያለው እምነት ደግሞ ትልቅ ነው። የአውሮፓ ውድድርን ለማግኘትም ግዴታ ነው ተብሎ እንደሚታሰብ ጭምር ነው መረጃዎቹ እየወጡ የሚገኙት። ሌላኛው የምናነሳው ጉዳይ ደግሞ የሚሆነው የሼፊልድ ወንስዴይ የውድድር ዘመን የኤፍኤል ስድስት ነጥብ ቅናሽ ቅጣትን ሰኞ ከጣለበት በኋላ ወደ ከፋ ውዥንብር ውስጥ ገብተዋል። ይህ ቅጣት የቀድሞ ባለቤት ዴፎር ቻንሴሪ ስርም ከተፈጸሙ ታሪካዊ የክፍያ ግዴታዎች ጥሰቶች ጋር የተያያዘ ነው። ስለዚህም ደግሞ ይህ የተባለው በሻምፒየንሺፕ የደረጃ ሰንጠረዥ ግርጌ ላይ በአስር ነጥብ የቀነሰ እንዲቀመጥም አድርጎታል። ይህም ደግሞ በ2025/26 የውድድር ዘመን እጣፈንታቸውን ከመወሰን ጋር እኩል ነው። ይህ የቅርብ ጊዜ ቅጣትም በደቡብ ዮርክ የሚገኘውን ክለብም ስቃይ ጨምሮበታል። በክለቡ በጥቅምት ወር በአስተዳደር ስር ከገባ በኋላ የተጣለበት የ12 ነጥብ አውቶማቲክ ቅጣት ምክንያትም ቀድሞውኑ በከፍተኛ ችግር ላይ ነበር። ጠቅላላቅና ሹ አሁን ላይ 18 ነጥብ ደርሷል። እንግዲህ ኢፊያል በመግለጫው ላይ እንዳስታወቀው ተጨማሪ ቅጣት የጣለው ከክፍያ ግዴታዎች ጋር በተያዙ ደንቦች በርካታ ጥሰቶች ምክንያት ነው ተብሏል። እነዚህ ጥሰቶች ደግሞ በተለይም በ2025 በማርች በሜና በጁን ወራትም የተጫዋቾችና የሰራተኞች ደሞዝ በወቅቱ ለመክፈል አለመቻል እንዲሁም ደግሞ የግብር ባለስልጣን ክፍያዎችን ያለመፈጸምንም ያመለክታሉ። በእንደ ዘገባዎች ከሆነም የዚህ የሚመራው የአሁኑ የአስተዳደር ቡድንም ክለቡን ለማረጋጋትና አዳዲስ ደግሞ ገዢ ለማግኘትም እየሞከረ ቢሆንም የቀድሞ አስተዳደር ቅርስም ኤልስቦሮ ማሰዳዱን ቀጥሏል። በውሳኔው አካልም አወዛጋቢው የቀድሞ ባለቤት ቻርስሪ በየትኛውም የኤፍኤል ክለብ ባለቤትነት ወይም ዳይሬክተርነት ከመስራት የሶስት ዓመታት እገዳ ተጥሎበታል። ኤፍኤል በዚህ የውድድር ዘመንም ተጨማሪ የነጥብ ቅነሳዎችን እንደማይፈልግ ገልጿል። ነገር ግን ታሪካዊ ክለባቸው በታሳስወር በቀነሰ ነጥብ ላይ ተቀምጦ እንግዲህ የሚያዩ አድናቂዎቹ ጉልበቱን አስቀድሞ ጨረሷል ብሎ ያስባሉ። ሼፊልድ ዌንስዴ በቅርብ ዓመታት የአስተዳደር አካላት ቁጣን ከተቀበሉ ክለቦች አንደኛው ነው። የእንግሊዝ እግር ኳስ ገጽታም በጠንካራ የገንዘብ ዘላቂነት ህጎች እየተመራ ሲሆን በርካታ ታዋቂ ቡድኖችም በተመሳሳይ ቅጣት ደርሶባቸዋል። ኤቨርተን ና ኖቲንግሃም ፎረስት በ20234 የውድድር ዘመን የትርፋማነትና ዘላቂነት ደንቦች ፒኤስአርን በመጣስ የነጥብ ቅጣት የደረሰባቸው የመጀመሪያዎቹም የፕሪሚየር ሊግ ክለቦች ሆነዋል። ይህም ደግሞ የገንዘብ አያያዝ ጉድለት በሜዳ ላይ እንደሚቀጣም ማሳያ ሆኗል። በኤፍኤል ውስጥም ደርቢ ካውንቲ በ2122 የውድድር ዘመን በአስተዳደርና ና በሂሳብ አያያዝ ጉድለቶች ምክንያት በአጠቃላይ የ21 ነጥብ ቅነሳ ቅጣት ደርሶበት ነበር። ይህም የዌይን ሩኒ ቡድን ወደ ዝቅተኛው ሊግ እንዲወርድም አስገድዶታል። ሬዲንግም እንዲሁ በሶስት የውድድር ዘመናት ውስጥ በተስማሙ የንግድ እቅዶችን ጥሰት እና ደሞዝ ባለመክፈል ምክንያትም በጠቅላላው የ18 ነጥብ ቅነሳ ደርሶባቸው እንደነበር የምናስታውሰው ጉዳይ ነው። ውድና የተከበራችሁ ቤተሰቦቻችን ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ ለዛሬ ያዘጋጀንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህ ነው የሚመስሉት። ስላደመጣችሁን፣ ስለ ተከታተላችሁን ቆይታችሁ በሙሉ ከእኛ ጋር ስለነበር ከልብ ከልብ አድርገን እናመሰግናችኋለን። ፎአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን አካተን በድጋሚ የምንገናኝ ነው የሚሆነው። ስላደመጣችሁኝ፣ ስለተከታተላችሁኝ ቆይታችሁ ግን ከኛ ጋር ስለነበር ከልብ አድርገን እናመሰግናለን። መልካም ጊዜም መልካም ቀንም እንዲሆንላችሁ ነው በአክብሮት የምመኘው።